ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ ኤርፖርት ከመድረሳቸው አስቀድሞ የሞርታር ፍንዳታ መሰማቱ ተዘገበ። ተከታታይ የሞርታር ተኩስ ፍንዳታ በኤርፖርቱ አቅራቢያ ይሰማ እንደነበር ጋርዌ ኦንላይን የዘገበ ሲሆን ጠቅላዩ በኤርፖርት ከደረሱ በኋላ ለደህንነት ሲባል ወደ ኤርፖርቱና ወደ ቤተ መንግስት የሚወስዱ መንገዶች ዝግ እንደተደረጉ ዘገባው ጠቁሟል። ከሞቃዲሾ የተሰማውን ጉዳይ በቀዳሚነት እንመለከተዋለን። ጦርነቱ ፈተና ሆኖብኛል ሲሉ አረጋ ከበደ ተናገሩ። ክልሉን መልሶ ለመገንባት 10 ቢሊዮን ዶላር እንደሚያስፈልግም ተሰምቷል። በሌላ በኩል በቻግኒ ሁለት ወጣቶች መገደላቸው በህዝብ ዘንድ ቁጣ ፈጥሯል። ከግድያው ጋር ተያይዞ አንድ የአካባቢው አመራር እንደታሰሩም ሲሰማ፣ የአካባቢው አመራር በበኩላቸው ግድያው ትዕግስት ከማጣትና ካለማስተዋል የተፈጸመ ነው ማለታቸው ደግሞ አነጋጋሪ ሆኗል። እናስደምጣቸዋለን። ድብቅ የክፋት አጀንዳ ያላቸው አካላት ሰበብ እየፈለጉብኝ ነው ሲል ሕወሓት ተናገረም። ለሶስት ወራት ከፖለቲካዊ እንቅስቃሴዎች የታገደው ሕወሓት ከኤርትራ ባለስልጣናት ጋር ተገናኝቷል መባሉን ውሸት ካለ በኋላ ሊበሏት ያሰቧትን አሞራ ጅግራ ነሽ አሏት ሲል ተርቷል። ከኤርትራ ጋር በማበር ስሜ ተነሳው ጥቃት ለመክፈት ቅድመ ሁኔታ ነው ሲልም ገልጾታል። ዝርዝሩን ትሰሙታላችሁ። ሰሜን ኮሪያ ተጨማሪ ወታደሮችን ወደ ሩሲያ መላኳን የደቡብ ኮሪያ የስለላ ድርጅት አስታወቀም። ሰሜን ኮሪያ ተጨማሪ ወታደሮችን የላከችው ቀደም ሲል በውጊያ ግንባሮች ላይ የተሰማሩ ወታደሮች ከፍተኛ ጉዳት ማስተናገዳቸውን ተከትሎ ነው ተብሏል። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ለአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ ኤርፖርት ከመድረሳቸው አስቀድሞ የሞርታር ፍንዳታ መሰማቱ ተዘገበ። ተከታታይ የሞርታር ተኩስ ፍንዳታ በኤርፖርቱ አቅራቢያ ይሰማ እንደነበር ጋርዌይ ኦንላይን የዘገበ ሲሆን ጠቅላዩ በኤርፖርቱ ከደረሱ በኋላ ለደህንነት ሲባል ወደ ኤርፖርቱና ወደ ቤተ መንግስት የሚወስድ መንገዶች ዝግ እንደተደረጉ ዘገባው ጠቁሟል። ጠቅላይ ሚኒስትር አብይ አህመድ ወደ ሞቃዲሾ እያቀኑ በበረራ ላይ እያሉ በመዳረሻቸው አየር መንገድ አቅራቢያ ተደጋጋሚ የሞርታር ፍንዳታ ይሰማ እንደነበር ዘግቧል። መረጃውን ያወጣው ዶክተር አብይ ወደ ሞቃዲሾ እንደሚያቀኑ አስቀድሞ መረጃውን ይፋ ያደረገው የሶማሊያዊ ዜና ምንጭ ጋሪ የተሰኘው ሚዲያ ነው። በሞቃዲሾ አውሮፕላን ማረፊያ አካባቢ የሞርታር ፍንዳታ ይሰማ እንደነበር የገለጸው የዜና ምንጩ፣ ፍንዳታው ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ ከመድረሳቸው በፊት የተፈጸመ ነው ብሏል። ጥቃቱ ከጠቅላይ ሚኒስትር አብይ አህመድ ወደ ሞቃዲሾ ማቅናት ጋር የተያያዘ ሊሆን እንደሚችልም አመላክቷል። ምንም እንኳን በአየር ማረፊያው አካባቢ የፍንዳታ ድምፅ ቢሰማም ጠቅላይ ሚኒስትር አብይ አህመድን ያሳፈረው አውሮፕላን በሰላም አርፏል። ከሞርታር ፍንዳታው በኋላ የደረሱት አብይ ሞቃዲሾ ሲደርሱ በሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ አቀባበል ኤርፖርት ላይ ተደርጎላቸዋል። አቤይ ሞቃዲሾ የገቡት ሁለቱ ሀገራት ውጥረታቸውን በቱርክ አደራዳሪነት ካረግቡ በኋላም ለመጀመሪያ ጊዜ ነው። የጠቅላይ ሚኒስትሩን ወደ ሶማሊያ ማቅናት አልሸባብን ጨምሮ የፕሬዚዳንት ሐሰን መሐመድ ተቃዋሚዎች በበጎ እንዳልተመለከቱት እየተጠቆመ ነው። አቤይ በሞቃዲሾ ቆይታቸው በአንካራዊ የባህር በር ስምምነት አተገባበር ዙሪያ ከፕሬዚዳንት ሐሰን መሐመድ ጋር እንደሚወያዩ ተሰምቷል። ሁለቱ ፕሬዝዳንቶች ሶማሊያ ለኢትዮጵያ የምትጠቀምበት የባህር በር አቅርቦት ላይ በዝርዝር እንደሚነጋገሩ የተለያዩ ዜና ምንጮች ዘግበዋል። የመሪዎቹ ውይይት አንካራው ስምምነት መሠረት ኢትዮጵያ የባህር በር ማግኘት የምትችልበትን ሁኔታ ላይ የተጀመረውን የቴክኒክ ውይይት ጫፍ ያደርሱታል ተብሎ ይጠበቃል። ከውይይቱ በኋላ ሁለቱ ሀገራት በቱርክ አደራዳሪነት እያደረጉት የሚገኘውን የባህር በር ንግግር ባልተራዘመ ጊዜ ውስጥ ሊቋጭ እንደሚችልም ይጠበቃል። ይጠይቃል። ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የተፈራረመችውን የባህር በርና የአገርነት እውቅና ስምምነት ስራ ከዋናዋ ሶማሊያ የንግድ ወደብ ለማግኘት እየተደራደረች ነው። ሶማሊያ ለኢትዮጵያ ለንግድ አገልግሎት የሚውል የባህር በር ወይም ወደብ ለሊዝ ስምምነት ለመስጠት ፈቃደኛ መሆኗ አስቀድማ ስትገልጽ ነበር። አቤ በሞቃዲሾ ጉብኝትን የሚያደርጉት ኢትዮጵያና ሶማሊያ የኢትዮጵያ ወታደሮች በአፍሪካ ህብረት የድጋፍ ሰጪና ማረጋጊያ ተልዕኮ ስር በሚያደርጉበት ስምሪት ዙሪያ ስምምነት በተፈራረሙ ማግስት ነው። ድብቅ የክፋት አጀንዳ ያላቸው አካላት ሰበብ እየፈለጉ ነው ሲል ሕወሓት ተናገረም። ክፋት አጀንዳ ያላቸው አካላት ሰበብ እየፈለጉ ነው ሲል ሕወሓት ተናገረም። ለሶስት ወራት ከፖለቲካዊ እንቅስቃሴ የታገደው ሕወሓት ከኤርትራ ባለስልጣናት ጋር ተገናኝቷል፣ መባሉን ውሸት ነው ካለ በኋላ ሊበሏት ያሰቧትን አሞራ ጅግራነሽ ይሏታል ሲል ተርቷል። ከኤርትራ ጋር በማበር ስሜት የተነሳ ጥቃት ለመክፈት ቅድመ ሁኔታ ነው ሲልም ገልጾታል። ቡድኑ በጉዳዩ ላይ ባወጣው መግለጫ በኢትዮጵያ መንግስት ባለስልጣናት የበላይነት ይመራል ያለው የስም ማጥፋት ዘመቻ ለጥቃት የተዘጋጀ ቅድመ ሁኔታ ነው ብሎታል። ቡድኑ ከኤርትራ ጋር በማበር የቀረበበትን ውንጀላ ነገሩን ሊበሏት ያሰቧትን አሞራ ጅግራነሽ ይሏታል ሲልም ገልጾታል። እንደ ሕወሓት መግለጫ ከወራት በፊት የጀመረ ነው ባለው ውሸትና ስም የማጥፋት ተልእኮ አሁን ላይ አገራዊና አለም ዓለም አቀፋዊ ገጽታን ተላብሷል ብሏል። በሚዲያ የኢትዮጵያ መንግስት ከፍተኛ ባለስልጣናት እንዲሁም ቡድኑ የክህደት ቡድን ባላቸው በእነጌታቸው ረዳ የሚቀርበው ውንጀላም ተቀባይነት የሌለው ክስ ነው ሲልም አክሏል። የሕወሓትና የትግራይ ሰራዊት ከኤርትራ መንግስት ጋር ግንኙነት ጀምረዋል በማለት የኢትዮጵያ መንግስት ከፊት ተሰልፎ ዘመቻውን እየመራ ነውም ብሏል። የኢትዮጵያ መንግስት ይህን አጀንዳ የሚያራግበው ሕወሓትን ለማጥቃት መሆኑን ሊበሏት ያሰቧትን አሞራ ጅግራ ነሽሏታል የሚለውን አባባል በመጥቀስ ገልጾታል።

የኢትዮጵያ መንግስትና አጋሮቹ በጋራ ተሰልፈው ውንጀላ በማቅረብ የሰላሙን ሂደት በመቃወም በግልጽ እየተንቀሳቀሱ ይገኛል ሲል በግጭት ቀስቃሽነት ወንጅሏል። ቡድኑ በመግለጫው የትግራይ ህዝብ፣ የኢትዮጵያ ህዝብ እንዲሁም ዓለም አቀፉ ማህበረሰብ እየተደረገ ነው ያለውን የስም ማጥፋት የፕሪቶሪያ ስምምነትን የሚጻረር መሆኑን በትክክል ሊረዱ ይገባል ብሏል። የተጀመረውን የሰላም ጥረት ለማስቀጠል ዝግጁ ነኝ ያለው ሕወሓት በሌሎች ወገኖች በኩል ያልተገባ ያለውን እንቅስቃሴ እየተደረገ ነው ብሏል። በኢትዮጵያ መንግስት በኩል የፕሪቶ ስምምነት በአግባቡ ከመተግበርና አስተማማኝ ሀገራዊና ክልላዊ ሰላምን ለመፍጠር ዕድል ከመፍጠር ይልቅ ድብቅ ፍላጎታቸውን ለማሳካት መሞከር ኃላፊነት የጎደለው መሆኑን ገልጿል። የፕሪቶሪያውን ስምምነት ለመጣስ እየተደረገ ነው ያለውን እንቅስቃሴ የዓለም አቀፉ ማህበረሰብ ልብ ይበልልኝ ያለው ሕወሓት እየተደረገበት ያለው የስም ማጥፋት በአስቸኳይ መታረም አለበት ብሏል። ጦርነቱ ፈተና ሆኖብናል ሲሉ አረጋ ከበደ ተናገሩ። ክልሉን መልሶ ለመገንባት አስር ቢሊዮን ዶላር እንደሚያስፈልግም ተሰምቷል። በሌላ በኩል በቻግኒ ሁለት ወጣቶች መገደላቸው በሕዝብ ዘንድ ቁጣን ፈጥሯል። ከግድያው ጋር ተያይዞ አንድ የአካባቢው አመራር እንደታሰሩም ሲሰማ የአካባቢው አመራር በበኩላቸው ግድያው ትግስት ከማጣትና ካለማስተዋል የተፈጸመ ነው ማለታቸው ደግሞ አነጋጋሪ ሆኗል። በጦርነት እየታመሰ በሚገኘው የአማራ ክልል ጥቃቶች፣ ግድያዎችና እስራቶች ቀጠሉ ናቸው። ከሰሞኑ በቻግኒ የተፈጸመው የሁለት ወጣቶች ግድያም ለዚህ ማሳያ ነው። አዊ ብሔረሰብ አስተዳደር ቻግኒ ከተማ በጥይት ተደብድበው የተገደሉት የሁለት ወጣቶች ሞት የከተማዋን ነዋሪዎች ማስቆጣቱን ዶቸበሌ ዘግቧል። ባለፈው ሳምንት በቻግኒ ከተማ ሁለት በንግድ ስራ ተሰማርተው የነበሩ ሁለት ወጣቶች በመንግስት ኃይሎች በጥይት ተደብድበው ተገድለዋል። ግድያው የተፈጸመው የምሽት የጸጥታ ጥበቃ ተረኞች ነበሩ በተባሉ የመንግስት የጸጥታ ኃይሎች በተተኮሰ ጥይት መሆኑን የዶቸበሌ ዘገባ ያመላክታል። ሰላማዊ ኑሯቸውን በንግድ ስራ ላይ ተሰማርተው ሲሰሩ የነበሩ ወጣቶች በመንግስት ኃይሎች መገ ማስገደላቸው በከተማዋ ነዋሪዎች ዘንድ ቁጣን ፈጥሯል ተብሏል አስተያየታቸውን ከሰጡ የቻግኒ ከተማ ነዋሪዎች መካከል አንዱ እንደሚሉት ወጣቶቹ በንግድ ሥራ ላይ የተሰማሩና የፖለቲካ ንክኪ የሌላቸው ናቸው። ወጣቶቹ ከከተማ ወደ ቤታቸው ሲመለሱ በምሽት ሰዓት ቤተክርስቲያን አካባቢ በዕለቱ ተረኛ በነበሩ የጥበቃ አባላት በተተኮሰባቸው ጥይት እንደተገደሉ ኗሪዎች ገልጸዋል። ግድያው የተፈጸመው ሟቾቹ ባጃጅ እያሽከረከሩ በሚንቀሳቀሱበት አጋጣሚ መሆኑን የተገለጸ ሲሆን ወዲያውኑ በጥይት እንደተመቱ ሙተዋል ተብሏል። የአንደኛው ሟች ታላቅ ወንድም ስለ ግድያው በሰጡት ማብራሪያ ወንድማቸውና ጓደኛው በባጃጅ ላይ በጥይት ተመተው መገደላቸውን አረጋግጠዋል። ይሁን እንጂ የሟች ወንድም ወንድማቸው ስለተገደሉበት ጥቃት ሁኔታ የተጣራ መረጃ እንደሌላቸው ለዜና ምንጩ ተናግረዋል። ወጣቶቹ በጥረታቸው እስከ ኤክስካቫተር እና ሎደር፣ ሲኖትራክ የስራ መኪና የነበራቸው ባለራይ ወጣቶች እንደነበሩ አስተያየት የሰጡ ነዋሪዎችና ቤተሰቦቻቸው ጠቁመዋል። በከተማው ከዚህ ቀደም ተደጋጋሚ ግድያዎች የተፈጸሙ ሲሆን የአሁኑ ግድያ የፋኖ ታጣቂዎች እንቅስቃሴ በከተማ በሌለበት አጋጣሚ የተፈጸመ መሆኑ ቁጣ ቀስቅሷል። በዝብ ዘንድ ቁጣ መቀስቀሱን ተከትሎ የአካባቢው ባለስልጣናት በግድያው የተጠረጠሩ የመንግስት የጸጥታ አካላት አስረናል ብለዋል። የቻግኒ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ የአቶ በቀለ መኩያ ግድያው ትዕግስት ከማጣትና ካለማስተዋል የተፈጸመ ሳይሆን እንደማይቀር ገልጸዋል። በዕለቱ የከተማ አስተዳደሩ ቀበሌ 01 ሊቀመንበር እና ሌሎች የግል ታጣቂዎች የምሽት ጥበቃ ተረኛ እንደነበሩ በመጠቆም የግድያ ተጠርጣሪ አድርገዋቸዋል። በዕለቱ የምሽት ተረኛ የጸ በቀጥታ ጥበቃ የነበሩ የአንዲ ቻግኒ ከተማ የቀበሌ ሊቀመንበርን ጨምሮ አምስት የግል ታጣቂ ተጠርጣሪዎች በቁጥጥር ስር ውለው ጉዳዩ እየተጣራ ነው ብለዋል። በአታ በተባለው ምንነቱ ያልታወቀና ጥርጣሬ የፈጠረ ቆሞ የዋለ ተሽከርካሪ ሲንቀሳቀስ ከአካባቢ በደረሰ ጥቆማ መሰረት ወደ ቦታው የተንቀሳቀሱ ተረኛ የጥበቃ አባላት የባጃጅ ተሽከርካሪዎችን ሲያገኙ እየፈተሹ በነበረበት ወቅት ሟቾቹ የነበሩባቸው ባጃጅ ላይ ጥቃት ከፍተዋል ተብሏል። ግድያው የተፈጸመው ወጣቶቹ ሲጓዙባት የነበረችው ባጃጅ እንድትቆም ተጠይቃ አሽከርካሪዎቹ ሳይቆሙ ቀርተው ይሁን ወይም አይሁን ሳትቆም መንገድ በመቀጠሏ ይሁን አልተረጋገጠም። ጉዳዩ አሁን በመጣራት ላይ በመሆኑ ግድያውን በትክክል ማን ፈጸመው ለምንና እንዴት ተፈጸመ የሚለው ወደፊት ለህዝብ ይፋ እንደሚደረግም ኃላፊው ጠቁመዋል። ኃላፊው ወጣቶቹ ለከተማ አስተዳደሩ ልማት ከፍተኛ አስተዋጽኦ ያበረከቱና አሁንም በመንግስት እውቅና ተሰጥቷቸው በግል ታጣቂነት የአካባቢያቸውን ሰላም እያስጠበቁ የነበሩ ናቸው ብለዋል። ከግድያው በተጨማሪ በከተማዋ ተከታታይ እገታና ዘረፋ በከተማዋ መኖሩን የከተማዋ ነዋሪዎች ተናግረዋል። ቻግኒ ከዚህ ቀደም ተደጋጋሚ ውጊያዎች ካስተናገዱ የጎጃም ከተማ ች አንዷ ስትሆን አሁን ላይ ውጊያ ውጊያ ጋብ ቢልም ሰላማዊ ሰዎች ግድያና እገታ እንደቀጠለ ነው ተብሏል። ይህ በእንዲህ እንዳለ በአዲስ አበባ በዛሬው ዕለት የዲፕሎማቲክ ማህበረሰቦች በተገኙበት የክልሉ ነባራዊ ሁኔታ የተመለከተ ገለጻ ተደርጓል። በመድረኩ ላይ የተገኙት የክልሉ ፕሬዚዳንት አረጋ ከበደ ጦርነቱ ፈተና ሆኖብናል ሲሉ ተናግረዋል። ክልሉ በጦርነት በድርቅ በኮቪድ ወረርሽኝ ከፍተኛ ጉዳት ማስተናገዱን የገለጹት እርሰ መስተዳደሩ በአሁኑ ሰዓት በክልሉ ውስጥ የዘለቀው ግጭትም ትልቅ ፈተና መሆኑ ቀጥሏል ብለዋል። አክለውም ክልሉን መልሶ ለመገንባት ከ10 ቢሊዮን ዶላር በላይ ያስፈልጋል ተብሏል። ሰሜን ኮሪያ ተጨማሪ ወታደሮችን ወደ ሩሲያ መላኳን የደቡብ ኮሪያ የስለላ ድርጅት አስታወቀም። የደቡብ ኮሪያ የስለላ ድርጅት ኤንአይኤስ ሰሜን ኮሪያ ተጨማሪ ጦር ወደ ሩሲያ መላኳን አስታውቋል። ኤንአይኤስ የተባለው የደቡብ ኮሪያ የስለላ ተቋም ሰሜን ኮሪያ ተጨማሪ ወታደሮችን የላከችው ቀደም ሲል በውጊያ ግንባሮች ላይ የተሰማሩ ወታደሮች ከፍተኛ ጉዳት ማስተናገዳቸውን ተከትሎ ነው ተብሏል። ኤንአይኤስ ተጨማሪ የተላኩ የሰሜን ኮሪያ ወታደሮች በየካቲት ወር የመጀመሪያ ሳምንት ውስጥ በሩሲያ ከርስክ ግዛት ላይ እንዲሰማሩ መደረጉን መረጃዎችን ማግኘቱን ነው የገለጸው። ሰሜን ኮሪያ ከፍተኛ መጠን ያለው የጦር መሳሪያ ለሩሲያ እያቀረበች እንደምትገኝና ከ10 እስከ 12 ሺህ የሚጠ የሚጠጉ ወታደሮችን ወደ ሩሲያ መላኳን የአሜሪካ የደቡብ ኮሪያና የዩክሬን የስለላ ባለስልጣናት አስታውቀው እንደነበር ይታወሳል። ወታደራዊ ተንታኞች የሰሜን ኮሪያ ወታደሮች ከፍተኛ ዲሲፕሊን የተላበሱና ጥሩ ወታደራዊ ስልጠና ያላቸው እንደሆኑም ይናገራሉ። ነገር ግን በውጊያው ልምድ ማነስና አካባቢውን ባለማወቃቸው በሩሲያ ዩክሬን የጦር ግንባሮች ላይ የድሮንና የመድፍ ጥቃት ኢላማ መሆናቸውን ገልጸዋል። የደቡብ ኮሪያ የስለላ ድርጅት በጥር ወር ወደ ሶስት መቶ የሚጠጉ የሰሜን ኮሪያ ወታደሮች መሞታቸውንና ሌሎች 2700 የሚሆኑ ደግሞ መቁሰላቸውን አሳውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው በከርስ ግዛት የሞቱና የቆሰሉ ሰሜን ኮሪያውያን ቁጥር 4000 እንደሚጠጋ ቢገልጹም አሜሪካ ቁጥሩን 1200 ገደማ እንደሆነ ተናግራለች። የደቡብ ኮሪያው ጆንግ አንግ ኢልቦይ ጋዜጣ ማንነታቸው ያልታወቁ የመንግስት ምንጮችን በመጥቀስ በትናንትናው ዕለት እንደዘገበው ተጨማሪ 3000 የሚጠጉ የሰሜን ኮሪያ ወታደሮች በጥርና በየካቲት ወር በከርስ ግዛት ተሰማርተዋል ብሏል። ደቡብ ኮሪያ፣ አሜሪካና አጋሮቻቸው ሩሲያ የሰሜን ኮሪያን የኒውክለር ጦር መሳሪያ ፕሮግራም በእጅጉ ሊያሳድጉ የሚችሉ የቴክኖሎጂ መሳሪያዎችን ልትሰጥ እንደምትችል ስጋት አላቸው። በተጨማሪም ፒዮንግያንግ ከሞስኮ ኢኮኖሚያዊና ሌሎች ድጋፎችን እያገኘች እንደምትገኝ ይገልጻሉ። ይሁንና ሩሲያና ሰሜን ኮሪያ ይህንን የምዕራባውያንና የደቡብ ኮሪያ ክስ ከእውነት የራቀ መረጃ ነው ሲሉ በተደጋጋሚ አስተባብለዋል።